እንግዲህ ዝና ከስንት ድካም እና ልፋት በኋላ መድብል እንግዲህ አግቶ ይዞታል ማለት ነው። መድብል እንግዲህ የበሮኬ ወንድሙ መጥፋት ጉዳይ በጣም እያሳሰበው እንደነበር ማን እንደሆነ ለማወቅ እንግዲህ ብሎ ማህሌትን ቤት ውስጥ እንዳሸግ እንዳገታት አይተን ነበረ። በዛን ሰዓት እንግዲህ እሷም ያመጣ ይፈታኝና ይለቀኛል የሚል ሰበር ስላልደረባት እሱ እንደሆነ ጥቆማ ሰጥተው ነበር እና እሱን ደግሞ ወደፊት ተጋፍጦ የፈለገው ማድረግ እንዳለበት መድብል ከወሰነ በኋላ እንግዲህ ይሄው በቁጥጥሩ ስር አውሎታል። ምክንያቱም ይሄ ዝና የብሩኬን ቤት ለመውረስና ወረቀት የሚፈልገው እንዳለ ስሙን ወደ ራሱ ማዞር እንዳለበት ተናግሯል ማለት ነው። በዚህ ጊዜ በፍጹም ሊሆንለት እንደማይችል አሁን መድብል እየነገረው ይገኛል። ሆኖም ግን ወንድሜ የት ነው የሚለውን እንግዲህ የመጨረሻ አማራጩ እንግዲህ እየሞከረ ነበር ዝና ግን ቀደም ሲል ፕሮሰሶችን እንደጀመረ ይህ ቤት ደግሞ ለማህሌት ከነገራት በኋላ ማህሌት ወደዚህ ቤት መጥታ ቤቱ ስላልተሸጠ እኔም የሚገባኛል ክስ እንድታቀርብ አዟት አቅርባ ነበር ማለት ነው የማህሌት ክስ ያበሳጨው ዝና በየአቅጣጫ ራሱም የሌላ ፕሮሰስ በመጀመር እንግዲህ ይህ ቤት እንደተሸጠ ነበረ የሚያውቀውና በተሸጠበት ቤት ደግሞ ምሳሌ እንድታከመች ነበረ፣ ግን አሁን ማህሌት መንገዱን ልታበላሽበት ስለሆነ ከታገተች በኋላ እያንዳንዱን ንብረቱን ለመውሰድ ነበረ አስቦ የነበረው ዝናና ግብረአበሮቹ ፕሮሰሱን ጀምረው የነበረው በስተመጨረሻ ግን ያላሰበው ነገር ደርሶበታል። ዝና ሞገስና መድብል አንድ ላይ በመሆን ዝናና መድብል መድ ዝናን እንግዲህ ወደ ቤት አምጥተው አስረውታል ማለት ነው። ምክንያቱም እሷ ተሰውራ ማህሌት የት ሄደች በማለት ኤፍራታ ጋር በመደወል እያጠያየቀ ነበር። ኤፍራታም የምታውቀው ጉዳይ እንደነገረ ነበር ሲያወራ የነበረው። ሆኖም ግን እሷ ደግሞ ከታሰረችበት በቤት ውስጥ አስሮ መድብል ማህሌትን ባስቀመጣት ሰዓት ደግሞ እሷ ደግሞ ራሷን የታሰረችበትን በመፍታት እንግዲህ ምሳሌን ወደ ራሷ አቅርባ ምሳሌን እንደምትወዳት እና እንድትቀርባት እንድትስማት ያላደረገችው ጥረት የላትም። እሷም እንደውም ኤፍራታስ፣ ደህና ነች ወይ የሚል ጥያቄ ነበር ያቀረበችላት። እሷ ደህና ነች፣ እባክሽን፣ እኔ አሁን ምንም በማላውቀው ጉዳይ አጎትሽ አስሮ እያሰቃየ ነው። ምሳሌዬ አቶችኝም እንዴ፣ ነይ እስኪ ጠጋቤ፣ ሳሚኝ እያለቻት ነበራል። ሆኖም ግን እሷም እሺ ብላ ተጠግታ በሳመቻት እና ከአጠገቧ በተቀመጠች ሰዓት ግን ያደረገቻት ቆማ አንገቷን ሲጣርጋ ማነቅ ነበረ። ከዛም እንግዲህ በዚህ ምክንያት ደግሞ ሀገር ሰላም ነው ብላ ቅድስት እንግዲህ አልጋ ላይ ሄዳ ገብታ ተኝታ ነበረ። ቅድስትም የምታደርገው ነገር ግራ ስለተጋባ ትባክሽትዬ በማለት ተማጽና ነበር። ባክሽ ወተሽ አስላኪኝና እና ለውጣ ከዚህ ቤት ምሳሌን ምንም እንዳላደርጋት ከፈለሽ በሚል ነበረ ያለቻት። እሷም ከክፍል ወጥተው ወደ ሳሎን ቤት ሳይደርሱ ነበረ መድብል ድንገት የደረሰባቸው። ወደ ሳሎን ቤት ቤሩን ካልከፈተች ለበቀር መሀሌ ዛቤት መውጣት እንደማትችል ነበረ የተገነዘቡት። ይህንን አጋጣሚ በመጠቀም መሀሌት ጋር ከባድ እርምጃ መድብል ወስዶባታል ማለት ነው። ወደ ውስጥ አስሬች። በዚህ ሁኔታ እንዴት አገኝሻለሁኝ? ቅድስና፣ ምሳሌን አንቺ አደጋ ልታደርስ ማሰብሽ ከባድ ነው። በፍጹም ከዚህ በኋላ ደቂቃም አልተውሽም ላንቺ ምንም ነገር አያስፈልግሽም። የወንድሜን ጉዳይ የት እንዳደረሽው እና እንዴት እንደሆነ ሙሉ ለሙሉ ካላመጣሽ ከባድ እርምጃ ነው መወስድብሽ በማለት መድብል ያስጠነቅቃታል። ስልኩንም ከሰጣት በኋላ ወደ ዝና ደውዪ በማለት አስገድዷታል። ዝናን ስትደውልለት ወደ እሷ እንዲመጣ አድርጋለች ማለት ነው። ውድ የቻናል የተከታታዮች ሰላማችሁ በያላችሁበት ይብዛኝ። ለቻናል የአዲስ የሆናችሁ ሰብስክራይ ይቻላል ያደረጋችሁ እንግዲህ ቪዲዮውንም ሲጀምሩ በላይክ እንዲጀምሩ በትህትና ጠይቃለሁ። ምሳሌ ቀጣይ ፓርት እንግዲህ ከስንት ጊዜ በኋላ ይዤላችሁ መጥቻለሁ። አሁን ግን ከስር ከስር እየተከታተልኩኝ እንደማቀርብላችሁ ነው። እናንተም ደግሞ ላይክ በማድረግ ትብብራችሁን ቀጥሉ ውድ የሀገር ልጆች ማለት ነው። ስለዚህ እሱ ደግሞ ያስጠራችው ማህሌት እንግዲህ ዝናን እና ቶሎ ካለሁበት ቦታ ወረቀት አለ እና የሚፈረም አንተ እንድትፈርምበት ይፈልጋሉ እና እኔን አውጣኝ በሚል ነበረ የጠየቀችው እና የጠራችው። ሆኖም ግን እሱ አገራ ማን ነው ብሎ ከኔ በላይ ዋና ወኔኔ ጀግና ማንም የለም በማለት ነበር እንግዲህ የመጣው። ወደዛ ወደዛ ሲመጣለት ደግሞ መድብል እንግዲህ እንደ ወንድሙን የት እንዳደረሰ ብሩኬን እስከሚነግረው ድረስ እንደማይለቀው ጠፍር አርጎ አስሮ እያስጨነቀው ይገኛል። ሆኖም ግን መጎሴ አረታዊ ያለው ነበር። መጀመሪያ አንተ ዝናን አታውቅም። ዝና በጣም ያልጠበቅ ነው ሰው ነው የሚሆንብን ቢለውም በፍጹም እኔ ስር ቤት እንደው ለምጄዋለሁ። ከዚህ በፊትም በሰው ወንጀል ባልሰራ ሆተስከስሼ እዛ ደርሻለሁ። አሁንም ለወንድሜ እስከ መጨረሻ እጋፈጥለታለሁ ነበረ ያለው። ግን ቅድስት እንደዛ ስታደርጋ ስታይ በጣም ነበረ እየተጨናነቀችው። እትዬ እባክሽ እያለች ብትማጸንም ዝም በይ እንደውም፣ አንቺኮ ቅባት ገዝቼልሻለሁ የሚል ነበር ያለቻት። ይህ ሁሉ ከሰራሽው ስራ ውለታይም ብቻ አገኘሽው እያለች ነበረ። እንግዲህ መድብል ሁሉን ነገር ከዚህ በኋላ እያስተካከለ እየተከታተለ ወንድሙን የት እንዳለ ለማገኘት ቆርጦ ተነስቷል ማለት ነው። እንግዲህ እዛ ቦታ የቶሎ ቶሎ አቶሎ ብለች ጥሪው ማለት ነበረ መድብል ባላት መሰረት። እንግዲህ ዝና ያላሰበው ነገር ነበር ያገኘው የመድብል ሰዎች ነበሩ ዝናን ያገቱት እንጂ መሀሌት በቦታው አልነበረችም። በዚህ ተበሳጭቶ እንግዲህ ወዶም በግድም ወደዛ ታስሯል ማለት ነው። እንግዲህ ኤፍራታንም እየደወለ አንቺ እንዴት አታቂም፣ እኔ ቀላል ሰው እንዳልመስልሽ እያለ ያልተገባ ስድቦችን እያወረደባት ነበረ እሷም ደግሞ የመሐሌት መጥፋት ለእኔ ችግር ሊፈጠርብኝ ነው እያለች ተጨንቃ ነበረ። የብሩክን ቤት ለራሱ የግሉ ለማድረግ ያለው ነገር ለመሐሌት ቃል ቢገባላትም እንደሚገዛላት ቢናገርም አሁን ግን ቤቱን ወደ ራሱ ላዞሮ እሱ ራሱ ለመውሰድ ነበረ። ስለዚህ እዚህ የብሩክና የምሳሌ ፊርማ ያስፈልጋ ስለተባለ ያንን ምሳሌ እንድትፈርምላቸውም ነበረ የፈለጉት። ሆኖም ግን አልተሳካላቸውም። በዚህ መሰረት እንግዲህ አሁን እንግዲህ መድብል በፍጹም ብሩክ የት እንዳለ ካላገኘ አርፎ እንደማይመተኛ እየተናገረ ነው። በዚህ መካከል ደግሞ ሉላ መጎሴ የት ሄደብኝ በማለት በጭንቀት ላይ ነበረች። እና አጋጣሚ ስትደውልለት አይዞሽ፣ እኛ ምንም ነገር አልሆንም፣ እንመጣለን ወደ አንቺ እያለ ነበረ ሲመልስላት የነበረው ከዛም መካከል እንግዲህ እንደዛ ብለው ሞገስ እና መድብል እንግዲህ ብሩክ ያለበትን ቦታ ካነገረን ያንተ የምትገቡ ቃል ቃለ እያለ ሲናገር፣ መድብል ቀላል ነገር ስለመሰለው ምንድን ነው እስኪ ተናገረ እኛ የምናውቀው ነገር የለም በማለት ይነግረዋል። እሱም እንደገና ያው ወንድም ህን ከፈለግ እኛም የምንፈልገው ጉዳይ ይህ ቤት በስሙ ሊያዞርለት ነበር ይገባል፣ በማለት ነበር የጠየቃቸው። ይህ ዝና የሚሰሩ ወንጀለኛ ሰዎችን ሰብስቦ ነበር ያመጣቸው። ይህ ነገር እንደሚፈልግ የሚችለው ደግሞ በዝና አማካኝነት እንደሆነ ተነጋግረው ነበረ። በምሳሌ ስም የተመዘገበው ቤት እንግዲህ ወደ እሱ እንዲሆንለት ፕሮሰሱ እንደጀመረ ነበረ። ሆኖም ምሳሌ ግን በፍጹም እንግዲህ ወደ ልትፈርምለት እንደማትችል እንግዲህ ሲያቅ ነው በጣም መድብል የሳቀባቸው ማለት ነው። ሆን ብለው ያሰሩት እና ያገቱት ይህንን ቤት ለመውሰድ እንደሆነ እነሱም እነ ዝና እንደሆኑ መድብል ተረድቷል ማለት ነው። ከዚህ በኋላ እንግዲህ አለ መድብል በፍጹም ወንድሜ የት ቦታ እንዳለ ማወቅ አለብኝ፣ ያለዛ ብሩኪን ካላመጣችሁት እናንተ የምትወስነውን እኔን አታድርጉኝ እያለ ነበረ። ወንድሜ ጀግና ነው አስራችሁት እንጂ ጀግንነቱን አውቀዋለሁኝ እያለ ነበረ ሲናገን የነበረው። በዚህ መካከል እንግዲህ ድንገት መሀሌት እነሱን አስራ እሷ ቤቷን ፈቱኝ ብላ ምሳሌን አንቃ ቅድስት እንድትወጣ ልታደርግ ያልሞከረችው ሙከራ አልተሳካላትም። ምክንያቱም መድብል ድንገት እዚያ ቤት ውስጥ ገብቶ ነበር። አንቺ ብሎ ያነቃት ማለት ነው። ከዚህ በኋላ መድብል እንግዲህ ከሞገስ ጋር ሆኖ ዝናን ለማጥመድ ያደረገው ነገር እየተሳካለት ይገኛል። በስከ መጨረሻስ እንግዲህ ብሩኬስ ይገኛል ወይ የሚለውን ነገር አብረን ስንመለከት እንግዲህ ያው ዝና ከዚህ በኋላ ተስፋ ሲቆርጥ እንደሚናገር ይመስለኛል። እንግዲህ ካሊብ ሰዎችንም እንግዲህ ዝናንም ሙሉ ለሙሉ በዚህ መልኩ ሊያስይዛቸው የመድብል ወንድም ብሩክ እንግዲህ ያለበት ሁኔታ ከባድ ቢሆንም፣ ከከባድ ካለበት ሁኔታ እንደሚያመጣው ቃል ገብቷል ማለት ነው። ወንድሜን ካላስፈታሁና ካላደረኩ በፍጹም ስለዚህ ዝናን በደንብኮ እኮ የምታውቃቸው አይመስለኝም እያለ ቢነግረው፣ ግብረ አባሮችን ሁሉ አውቃለሁ፣ ከካሊብ ጀምሮ ሁላቸውንም እስከ ስራቸው አውቃቸዋለሁ። አንተ አትጨነቅ፣ ነገር ግን ወንድሜ በዚህ መልኩ መጥፋት የለበትም። ፈጽሞ የመኖር ችሎ ፍላጎት የለኝም። ወንድሜን ማስለቀቅ አለብኝ፣ ወይ ወንድሜን ነፃ አውጥቼ ወይንም የራሴን ህይወት አሳልፌ ቢሆን መኖር አለብኝ ብሎ በቁርጠኝነት ለማስፈታት ምንም አይነት መስዋዕትነት እንደሚከፍል ተናግሯል ማለት ነው። መድበል እንግዲህ ያላሰቡትን ዝና ትልቅ ተቀናቃኝ መጥቶባቸዋል ማለት ነው። መጎስ ደግሞ ከሉላ ጋር ባለው ግንኙነት እንግዲህ በፍቅራቸው ምክንያት በጣም ደስተኛ ስለሆነ አሁን ህይወትኝ እያጓጓች ነው በማለት ጉዳዩን ወደኋላ ሊያፈገፍግ የሚፈልግ ቢሆንም ሆኖም ግን በፍጹም እንደማይችል እየነገረው ነው። ሉላም ይህ ምስጢር ሲነግራት ባለፈው እንግዲህ ዝናን እንገተው ሲሏት እንግዲህ እንዴት አድርጋችሁ ይህንን እንድታስባላችሁ ዝናን ታውቁታላችሁ? እያለች ነበረ እሷም ሀሳብ ያቀረበችላቸው። ሆኖም ዝና ችግር ውስጥ ገባ ማለት እኛም ችግር ውስጥ ገባል ማለት ነው በማለት ለመጎስ ነግራው ነበረ። መጎስ በሉላ ቢስማማም እንግዲህ አሁን ዝና እዚህ ችግር ገባም አልገባም እንግዲህ በዝና በኩል ወጥመድ ውስጥ እንዳሉ ነበረ መልሶ የነገራት። ስለዚህ ሉላዬ ምንም ሚጣ ምንም እንግዲህ ጨክን ብለን የሚመጣው መጋፈጥ አለብን ሲል ነበረ ያስረዳት። ዝናን ማጥፋት አለብን፣ ዝናን ካላጠፋን እኛ ሰላም መኖር አንችልም ሲል ነበረ የነገራት ማለት ነው። ዝና በጣም ትልልቅ ከባድ ከሆኑ ወንጀሎችን የሰራ ስለሆነ እነዚህ ወንጀሎች እንግዲህ በማጋፈጥ እና በማጋለጥ እሱን አንድ ደረጃ ማድረስ አለብን ሲል ሲነግራት፣ እሺ ብሎ እንግዲህ ወስኖ እሱ ከመድብል ላይ ተስማምቶ አብሮ ለማገድ ተስማምቶ በቄ ዝግጅት አድርገው ሁለታቸው መሳሪያ ይዘው እሱን በማስነቃ መልኩ ዝናን የት እንዳለ መሀል የትን ለማግኘት ሲል እንግዲህ ቤት ለመያዝ ችለዋል። ከዚህ በኋላ እንግዲህ ምን አይነት ነው ነገር ያደርጉታል? ከዛ ከመኪናቸው ካስገቡት በኋላ ሲወስዱት፣ ግን እቤታቸው ሲያያቸው በጣም ግራ ነው የተጋባው። እውነቱን እንዲናገር ማስገድቷ ቀጣዩ ምን ይመጣል የሚለውን አብረን እንከተላለን። ውድ ተመልካቾች ምሳሌ ድራማ ይሄን ይመስል ነበረ። በቪዲዮ ላይ አስተያየትና ሀሳብ ካላችሁ ማቅረብ ይችላሉ። ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጥ ደግሞ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። ስለምትከታተሉኝ ከልብ አመሰግናለሁ።